አንድ መቶ አስራ ስምንተኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሀሳብ በቢሾፍቱ የኢትዮጵያ ባሕር ኃይል ማሰልጠኛ ማዕከል በተለያዩ መርሃ ግብሮች ተከብሯል። በመርሃ ግብሩ የሰራዊቱ ከፍተኛ የጦር መኮንኖችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል። ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ያሉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊትን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል። ኢትዮጵያ ሶስት ነገሮች ያስፈልጋታል፤ አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ሰላሳ አመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። የምድር፣ የአየር፣ የሳይበር፣ የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን። ኢትዮጵያን ከባህር በር የመክፋት አላማ ዋነኛ ጠንሳሾቹ ታሪካዊ ጠላቶቻችን ናቸው ያሉት ፊልድ ማርሻል ብርሃኑ ጁላ የጠላቶቻችንን ብቻ ሳይሆን በእኛ ልጆች የተፈጸመውን ታሪካዊ ስህተት የማረም ስራ ይሰራል ብለዋል። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 አመት ለ70 አመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የእኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባሕር በር የማሳጣት ባለአጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችንን እናጠናክራለን፣ ልማታችንን እናፋጥናለን፣ ባሕር በር እናገኛለን በቦሌም ሆነ በባሌ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የመከላከያ ሰራዊቱ የኢትዮጵያን ሉዓላዊነት ነፃነትና ክብርን ማስጠበቅ የቻለው በትውልድ ቅብብሎሽ እንደሆነ በመግለጽ የሉዓላዊነታችንና የአንድነታችን አለኝታም ነው ብለዋል። የአንድነታችንና የአቋም ጽናታችን ህያው ምልክት የምንወዳትን የኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል፣ የሰላማችን የሉዓላዊነታችን ጠባቂና የሀገራችን እጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት የጸና ምሰሶ ነው የምንለውም በዚህ ምክንያት ነው። የመከላከያ ሰራዊታችን በየትውልዱ የነፃነታችን የልብ ትርታና የጋራ ጣፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ሆኖም ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካ ፈተናዎች ተግዳሮቶች ገጥመዋታል። ነገር ግን እንደ ሉዓላዊ ሀገር በአስደናቂ ሁኔታ ጸንታ የቆመችው በውድ የመከላከያ ሰራዊቷ ጽናትና ጀግንነት ነው። የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ኢትዮጵያ ባለፉት 30 ዓመታት በተናበበ ሴራ ከቀይ ባህር እንድትርቅ መደረጓን አስታውሰው አሁን ላይ ብሔራዊ ጥቅሞቿን ለማስከበር ፈጣን ጉዞ በማድረግ ላይ ትገኛለች ብለዋል። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለእኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ እሰጥ አገባ መሀል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠና ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ ጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መረር መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ እለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። በመርሃ ግብሩ ላይ በተለያዩ መደበኛና ማህበራዊ ሚዲያዎች ላይ የኢፌዴሪ መከላከያ ሰራዊት አባላትን ክብርና ተልዕኮ ያስተዋወቁ የክብር አባላት እውቅና ተሰጥቷቸዋል።